በከተማ አስተዳደሩ የተሰሩ የልማት ስራዎች ለአሁንና ለመጪውም ትውልድ ትልቅ እድልና ተስፋ በመሆኑ በባለቤትነት ሊጠበቁ እንደሚገባ የአዲስ አበባ ከተማ አስተዳደር መምህራን አስታውቀዋል። መምህራኑ ይህንን ያስታወቁት በአዲስ አበባ ከተማ ከንቲባ አዳነች አቤቤ መሪነት በተካሄደ ከተማ አቀፍ የመምህራን ውይይት ላይ ነው። የመምህራንን መሰረታዊ ጥያቄዎች በተለይም የመኖሪያ ቤት ጥያቄ፣ ደሞዝ ጭማሪና ሌሎች ጉዳዮች ትኩረት ሊያገኙ እንደሚገባም በውይይቱ ላይ ተነስቷል። ይህንን በተመለከተ ባልደረባችን ታምራት አደለሊ ተጨማ አስተማሪ መረጃዎችን ሊሰጠን እዚህ ስቱዲዮ ይገኛል። ከእሱ ጋር ጥቂት ቆይታ አድርጋለሁ። ታምራት እንደምናመሸ፣ እንኳን ደህና መጣህ። እስኪ በመድረኩ ላይ የነበሩ ተጨማሪ መረጃዎች ምን ይመስሉ ነበረ? አካፍለን በጣም አመሰግናለሁ እርስ እንግዲህ አንቺም ቀደም ብለሽ እንዳነሳሽው በአዲስ አበባ ከተማ አስተዳደር ነው እንግዲህ ከተማ አቀፍ የመምህራን ውይይት የተካሄደው ውይይት ባለፉት ቀናት እንግዲህ በተለያዩ ትምህርት ቤቶች እንዲሁም ደግሞ በክፍለ ከተማም ደረጃ ሲካሄድ የቆየ ውይይት ነው የውይይቱ ዋና አላማም በሀገረ መንግስት ግንባታ ውስጥ የመምህራን ሚና ምን መምሰል አለበት የሚለው ነው አንደኛው ጉዳይ ሁለተኛው ጉዳይ ደግሞ መምህራን ትውልድን የሚቀርጹ እንደመሆናቸው በምን አግባብ ነው ትውልድ መቅረጽ ያለባቸው፣ ትውልድ መጪው የሀገር ተረካቢ በምን አግባብ ነው ከአሁኑ መቀረጽ ያለባቸው የሚለው ላይ ትኩረት ያደረገ ነው። በሦስተኛ ጉዳይ ላይ ደግሞ መምህራን ያሏቸው ጥያቄዎች፣ የተለያዩ ሀሳቦችን ለማድመጥም እንዲያመች ተደርጎ የተካሄደ ውይይት ነው ማለት ነው። ቀደም ብዬ እንዳነሳሁት በተለያዩ ትምህርት ቤቶች በክፍለ ከተማ ደረጃ ሲካሄድ ቆየ ውይይት ነው። በዛሬው እለት ደግሞ የማጠቃለያ መርሃ ግብሩ ነው የተካሄደው ማለት ነው። መርሀ ግብሩ ውይይቱ ከሰዓት ላይ የተካሄደ ሲሆን ጠዋት ላይ መምህራኑ ከተለያዩ ክፍለ ከተሞች ከተለያዩ ትምህርት ቤቶች የተጧጡ መምህራን በከተማዋ የተሰሩትን የተለያዩ የልማት ስራዎችን ጎብኝተዋል። እንደሚታወቀው አዲስ አበባ ከተማ ላይ እንዲሁም ደግሞ በሀገር አቀፍ ደረጃም የተለያዩ የልማት ስራዎች እየተሰሩ ነው የሚገኙት። እነዚ የልማት ስራዎች ደግሞ ሰው ተኮር መሆናቸው ለተለያዩ ገቢ ምንጭም ጭምር እየሆኑ እያገለገሉ ነው የሚገኙትና ይህንን ነው ተዘዋዙረው በከተማይቱ የሚገኙ የተለያዩ ልማት ስራዎችን የጎበኙት። በውይይቱም ላይ መምህራኑ ይህንን ነው የቆዩት በተለይ በአዲስ አበባ ከተማ ላይ እየተሰሩ የሚገኙት የልማት ስራዎች ሰው ተኮር እንደመሆናቸው በቴሌቪዥን በተለያዩ ማህበራዊ ሚዲያዎችም ሲሰሙ የነበሩትን መምህራን ዛሬ በአካል ተገኝቶ ማየታቸው እንዳስደንቃቸው እውነትም ኢትዮጵያ በትልቅ የእድገት ጎዳና ላይ እንደምትገኝ ማሳያ መሆኑንም ጭምር ማየታቸውን ነው ያነሱት። ይህንን ልማት እንደ መምህር መምህራንም ሊያግዙ እንዲሁም ደግሞ እድገቱን የበኩላቸውን ሚና መጫወት እንዳለባቸውም ጭምር ነው ያነሱት ማለት ነው። ከዛ ባሻገር ደግሞ መሰረታዊ የሚባሉ የተለያዩ ጥያቄዎች መምህራን አሏቸው። ደሞ ደግሞ የመኖሪያ ቤት ጥያቄዎች፣ የጥቅማ ጥቅም፣ የደሞዝ ጭማሪ የመሳሰሉ ጥያቄዎችም በዚህ ውይይት መድረክ ላይ ተነስቷል ማለት ነው። ከዛ ባሻገር ደግሞ በእርግጥ በተለያዩ ትምህርት ቤቶች የቁሳቁስ ግብዓቶችን ለማሟላት የሚደረገው ጥረት የሚደነቅ መሆኑን አንስተዋል። ይሁንና አሁንም በተለይም ልዩ ፍላጎት ላይ የተለያዩ ስነቶች እንደሚስተዋሉም ጭምር ነው በዚህ ውይይት ላይ እያነሱት ማለት ነው። በውይይቱ ላይ የተገኙትና ውይይቱንም ጭምር የመሩት የከተማዋ ከንቲባ አዳነች አቤቤ እንግዲህ ኢትዮጵያ በተለያዩ ዘርፈ ብዙ የልማት ስራዎችን እየተገበረች ትገኛለች። ይህንን ደግሞ ሁሉንም አካላት የሀገሪቱን ዜጎች በማሳተፍም ጭምር ነው እየተገበረች የምትገኘው ነው ያሉት። እዚህ ውስጥ ደግሞ መምህራንም ትልቅ ድርሻ እንዳላቸው፣ የተለያዩ ሚናዎችንም ሲጫወቱ እንደነበርም ጭምር ነው እያነሱት። ሁሉን አቀፍ በሁሉም ዜጎች በርብርብና በትጋት የተገኘ ውጤት መሆኑን ነው በዚህ መድረክ ላይ ያነሱት ማለት ነው። ከመምህራኑ ለተነሱላቸው የተለያዩ ጥያቄዎችን ምላሽና ማብራሪያ ሰጥተዋል። በተለይም ደግሞ ከመኖሪያ ቤት አንጻር፣ ከደሞዝ ጭማሪ፣ ከተለያዩ ጥቅማ ጥቅም አንጻር ቀስ በቀስ በሂደቶች ጥያቄዎቹ በሙሉ እንደሚፈቱ ጭምር ነው በዚህ መድረክ ላይ ያነሱት። በተለይም ደግሞ ባለፉት ስድስትና ሰባት ዓመታት በትምህርት ዘርፉ ላይ ጠንካራ ስራ መሰራቱንም ጭምር ነው ያነሱት። ለዚህ ማሳያ ደግሞ በትምህርት ቤቶች የምገባ ስርዓቶችን ከማስፋፋት አንጻር ከዛ ባሻገር ደግሞ የመምህራንም ትራንስፖርት ላይ እንዳይቸገሩ ትራንስፖርቶችን በነጻ እንዲጠቀሙ ከማስቻል አንጻር እና የተለያዩ ስራዎችን በተለይ ደግሞ ጥቅማጥቅሞችም 850 የነበረውን ጥቅማጥቅም ወደ 3000 ከማሳደግ አንጻር የተለያዩ ብዙ ወጪ የሚያወጡ ስራዎችንም መወሰዱን የተለያዩ እርምጃዎች መወሰዱንም ጭምር ነው ያነሱት። አሁን ላይም የሚነሱ የ መኖሪያ ቤት ጥያቄዎች እንዲሁም ደግሞ አሁንም የጥቅማጥቅም ጭማሪዎች በከተማ አስተዳደሩ ብቻ የማይፈቱ በመሆኑ የተለያዩ አካላትን እገዛም ጭምር የሚጠይቁ በመሆኑ ሁሉም ባለድርሻ አካላት በዚህ ላይ እንዲሳተፍ በማድረግ ለመፍታት እየተሰራ እንደሚገኝ ነው ያነሱት። ከመኖሪያ ቤት ጋር ተያይዞ በቅርቡ ባለፉት ሁለት ቀናት የተሰማው መረጃ የ75 25 ከንግድ ባንክ ብድርን በማመቻቸት እሱም አንዱ እርምጃ ነው። መምህራን የሚያነሱት ጥያቄዎች መንግስት አሁን የሚበልጥ ትኩረት ሰጥቶ እየሰራ ለመሆኑ አንዱ ማሳያ ነው ብሎ ነው ያነሱት ክብርት ከንቲባ። ከዛ ባሻገር ደግሞ ይህን የ7525ን አቅም የማይኖራቸው የተለያዩ መምህራንም ሊኖሩ ይችላሉ ነው ያሉት። ይሁንና ግን ይህንንም ምላሽ ለመስጠት የተለያዩ አማራጮችን እንጠቀማለን ነው ያሉት። በተለይ ደግሞ የተለያዩ የቤት ኪራይ አማራጮችን በመጠቀም እነዚህ ምላሾች ለማስፋት እንሄዳለን ነው ያሉት። ከዛ ባሻገር የትምህርት ቤት ቀደም ብዬ ያነሳሁት አንዱ መምህራን ሲያነሱ የነበሩት የልዩ ፍላጎት ቁሳቁሶቹን ከማሟላት አንጻር በየትምህርት ቤቶቹ በተወሰኑ መልኩ ውስንነቶች እንደሚታዩም ጭምር ከመምህራን መነሳቱ መምራኖቹ አንስተዋልና ለዛም ያሉትን ክፍተቶች ለመሙላት የተለያዩ ጥረቶች እየተደረጉ እንደሚገኙም ጭምር ነው ያነሱት። ክፍተቶቹን ለመሙላትም በቀጣይ ልዩ ትኩረት ተሰጥቶ በየትምህርት ቤቶቹ ስራ እንደሚሰራም ጭምር አንስተዋል። ክብርት ከንቲባና እንግዲህ ከሰዓት የነበረው ውሎ ይህንን ይመስላል። ታምራት ደለሊ ስቱዲያው ተገኝተላደረስከኔ ቀጥታ ዘገባ እጅግ አርጌ አመሰግናለሁ። መልካም ምሽት።